ዮዮ የልጇን ክርስትና በደማቁ ከጆን ዳንኤልና ከእሷ እንግዲህ የቲክታክ ጓደኞች ጋር በመሆን ልታስነሳ ችላለች ማለት ነው። ረዘም ላለ ጊዜ በእስር ቤት ካሳለፈች በኋላ በቅርቡ ለመውለድ በዋስ መፈታቷ ይታወቃል። በሁለቱ ዙሪያ ብዙ ሲባል የነበረ ቢሆንም ነገር ግን በሰላም ተገላግላ ለልጁ ክርስትና በሰላም ልትደርስ ችላለች ማለት ነው። በሕይወት ጉዞ ውስጥ እንግዲህ የነገሮች መዘበራረቅ ትክክለኛ ቦታና መስመራቸውን እያያዙ ሊሆን ይችላል። ዮዮ ወይኒ ሚዲዲያ እንግዲህ የምትታወቀው በቲክታክ ነው። በኢትዮጵያ አየር መንገድ እንግዲህ በአንድ ወቅት በአዲስ አበባ ወደ መቀሌ ጉዞ በማድረግ አሸንዳን ለማክበር ነበረ ከቤቷ የወጣችው። የልጁ አባት ቲክታከር ጆን ዳንኤል በፈጠረው አምባጓሮ የህይወት መስመሯ ሊቀየር ችሏል ማለት ነው። ባልጠበቀችው ሁኔታ ራሷን ቃሊቲ ማረሚያ ቤት እንድታገኝ ተደርጓል። ወደ እስር ቤት አብሯት የገባውን የልጇን አባት ቃሊቲ ቴታ፣ እሷ ልጇን አትርፋ ልትወጣ ችላለች ማለት ነው። አንዳንድ ጊዜ እንግዲህ በህይወታችን ውስጥ አንዳንድ ነገሮች ሲመጡ በጸጋ መቀበል ያለብን ይመስላል። ምክንያቱም እነዛ አስቸጋሪ ጊዜያት ውስጥ የተደበቀ በረከት ሊኖር ይችላልና። አባትየው ጆን ዳንኤል እንግዲህ ፈጣሪ አስፈትቶት የልጁ አባት እንዲሆን ደሞ ምኞታችን ነው። ብዙ የሚባሉ ነገሮች አሉ። እንግዲህ የልጁ አባት ማን ነው በሚለው ላይ እስካሁን ድረስ ምንም የተባለ ነገር በሁለቱም በኩል የለም፣ እውነቱን ለመናገር። ከዛ ይልቅ እንግዲህ ዮዮ ወይንም ሚዲዲያ ከስር ከተፈታች በኋላ በዚህ በቲክታክ አካውንቷ ላይ የተናገረችው ያስተላለፈችው መልእክት አለ ምንድነው? ያለችው ስለ እኔ በተለያዩ አጋጣሚዎች መልእክቶችን ሳይ ዝም ማለት አልቻልኩኝም። የኢትዮጵያ ሕዝቦች ሰው በተቸገረ በወደቀ ሰዓት ከጎኑ መሆንን የመሰለ ነገር የለም። የዛን ሰዓት ነው ሰውን የምትለዩበት። እኔ በዚህ ተደንቅ ያለው ብላለች። ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨነቃል ለኔ ያስባል ብዬ አስቤ አላውቅም ነበረ። ነገር ግን እግዚአብሔር መልካም ነው። እግዚአብሔር ይመስገን። ማየት ጥሩ ነው። ወጣትነት ላይ መፈተን ጥሩ ነው። ሰዎችን አይቸበታለሁ። በዚህ ሰዓት ማን ወዳጅና ጠላት እንደሆነ የምንለይበትም ጊዜ ነበር ብላለች። የህይወታችንን መስመር የምናስተካክልበት እግዚአብሔር ያመቻቸው መንገድ ነበረ። ሲፈትን በብዙ መንገድ ይፈትናል። እኔ በህይወቴ እግዚአብሔር ብዙ ነገርን አሳይቶኛል ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛል። አላማረርም። ከጎኔ ለነበራችሁ ሁሉ በጣም አመሰግናለሁ ብላ ነበረ። እንግዲህ በመቶ ሺህ ብር በዋስ ከተፈታች በኋላ ልጇን በሰላም እንግዲህ ተገላግላ ክርስትና ለማንሳት ችላለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። እንግዲህ በነ ጆን ዳንኤል ላይ የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል ወይንም በጆን ዳንኤል አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ይዲዲያ ነፃነትና ኢሌኒ ክንፈ ላይ በነሐሴ 16 ቀን 2016 ዓ ም ከምሽቱ በግምት እንግዲህ 3 ሰዓት ተኩል ላይ አዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ በሰው ሕይወትና በንብረት ላይ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አውሮፕላኑ ይከስከስ፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል ነበር እንግዲህ በዝርዝር ተጠቅሶ ክስ ቀርቦባቸው የነበረው በተጨማሪም እንግዲህ አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ ማለት ነው እና እንደዚሁም ሶስተኛ ተከሳሽ ላይ የኮምፒውተር ወንጀል ለመቆጣጠር የወጣን አዋጅ ቁጥር 958 ዝባር 2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ መተላለፍ ቲክቶክ በተባለ ማህበራዊ ሚዲያ በመንቀሳቀስ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበረ። በዚህ መልኩ ተከሳሾች የክስ ዝርዝሩ ከደረሰባቸው በኋላ ያቀረቡትን የዋስትና ጥያቄ ውድቅ ተደርጎ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ በተሰጠ ትዕዛዝ መሰረት ከማረሚያ ቤት ቀርበው ጉዳያቸውን ሲከታተሉ ቆይተዋል ማለት ነው። ተከሳሾቹ የወንጀል ድርጊቱን አልፈጸምንም በማለት የእምነት ክህደት ቃላቸውን በመስጠታቸው አቃቢ ሕግ ለወንጀሉ መፈጸም ያስረዱልኛል ያላቸውን ምስክሮችም ቃል አሰምቶ ነበረ። ፍርድ ቤቱ የአቃቢ ሕግ ማስረጃን መርምሮ እንግዲህ በተለያዩ ቀኖች የችሎች ቀጠሮን እየሰጠ እያራዘመ ተከሳሾች በአንደኛ ክስ ማለትም በወንጀል ህግ አንቀጽ 504 መሰረት እንዲከላከሉ ብይን በተሰጣቸው መሰረት እንግዲህ ብዙ ነገሮችን እየተመላለሱ ሲያስረዱ ቆይተዋል። እስካሁንም ድረስ እንግዲህ በዚህ ሁኔታ ላይ እንዳለ ነው የታወቀው የእነሱ ክስ ማለት ነው። እንግዲህ ይሁንና እህታችን መልካም ነገር ሆኖላታል ማለት ነው። ይሄ ደስታ ነው። ምንም ሀዘን ልንለው አንችልም። ምክንያቱም ልጅን የመሰለ ነገር ልትሸለም ችላለች ማለት ነው። ዋናው ትልቁ ነገርና አከራካሪው ግን አንዳንድ ሰዎች ልጁ የጆን ዳንኤል አይደለም እያሉ ለማናደድም ይሁን ብቻ ቁም ነገር አይታወቅም። በኮሜንትም እንደዚሁም በቪዲዮ ጭምር እየሰሩ ይታያል ና ይመስለኛል እንግዲህ ከጆን ዳንኤል በፊት ሌላ ፍቅረኛ አለሽ በማለት ነው ልጁ የጆን ዳንኤል አይደለም እየተባለ ያለው። እንደዚሁ ደግሞ ጆን ዳንኤልም ከሌሎች ሴቶች ጋር የተለያዩ ቪዲዮዎቹን በመስራት እንደዚሁ ይታወቃል። ና ስለዚህ እንግዲህ ፍቅራቸውን በውል ስላልገለጹ በይፋ ስላላወጁ የእሱ ነው ለማለት ያዳግታል። እሱም ምንም ያለው ነገር የለም እስካሁን። ስለዚህ እርግጠኛ መሆን አንችልም እያሉ ብዙ ኮሜንቶች ያስቃሉ። እንግዲህ አንዳንድ ጊዜ እነዚህ ፈን ለማድረግ ወይንም ለመቀለድም ጭምር ይመስላል እንጂ የጆን ዳንኤል ጓደኞች እንግዲህ በእስር ካሉበት ጊዜ ጀምረው እንግዲህ በተደጋጋሚ በተለይ ናይሆን ስትወልድም ቪዲዮ እየሰሩ ጭምር እንግዲህ ጠይቀዋት ሲመጡም መጠየቅም ጓደኞቿ እንግዲህ እንዲጠይቋትም እንዲያበረታቷትም ጭምር ሲናገሩ ነበርና በተደጋጋሚ ይህ እንግዲህ እነሱ የሚያውቁት ነገር አለ ማለት ነው። ስለዚህ ሌላውን አሉባልታ ወደ ጎን ትተን ነገር ግን ደግሞ ልጁ እንድ ፈጣሪ ብሎ ከስር የሚወጣበትን ቀን እንደው እንዲቀልለት በመጸለይ እየሄዱም እንደዚሁ በመጠየቅ ጭምር ልናበረታታው አይዞህ ልንለው ይገባል እንላለን እንጂ ሌላ። ሀሳብ እዚህ ጋር ልጁ ያንተ ነው፣ ልጁ ያንተ አይደለም የሚለው ነገር እኛ የሚያገባን አይመስለንም። ምክንያቱም ሁለቱ የሚያውቁት ነገር ነው እና እየተባለም ያለው እንግዲህ እንዳልኳቸው አሁንም በክርስትናው ቀን የጆን ዳንኤልና የኢዲያን ወይም የናዮን ልጅ ክርስትና አስነስተናል እያሉ ነው ሲናገሩ የነበረውና ይህ እንግዲህ ምንም ጥርጥር የለውም እንላለን በእኛ በኩል ማለት ነው። ስለዚህ የጆን ዳንኤል ልጅና የናዮ ልጅ በድጋሜ ክርስትና መነሳቱን አብስረዋል ማለት ነው። እንኳን ደስ ያላችሁ ለማለት እንወዳለን። ደጋፊዎቻቸው፣ የነሱ ተከታዮች በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለሽ በሏት። እንግዲህ መጠየቅም ያለባችሁ እስካሁንም ድረስ ያልጠየቋችኋት ደግሞ ብትጠይቋት መልካም ነው። እንኳን ማራማረችሽ ብትሏት በዚህ አጋጣሚ መልካም ነው እንላለን። ምክንያቱም ስትናገር ነበረና ክፉና ደጎን ያየሁበት ማን ወዳጄ፣ ማን ጠላቴ እንደሆነም የለየሁበት ወቅት ነው፣ ይህ ወቅት ስትል በምሬት እንግዲህ በስብራት ነው ስትናገር የነበረውና፣ አይዞሽ ያልፋል ብትሏት ብትደግፏት መልካም ነው እንላለን። ስለሰማችሁኝ ከልብ አመሰግናለሁ። በድጋሚ እንኳን ደስ ያለሽ ለማለት እወዳለሁ። መልካም ቆይታ